ኢትዮጵያውያን የድል ቀንን ስናክብር ስናከብር በአባቶቻችን ታሪክ በመኩራራት ብቻ ሳይሆን በዘመናችን የሚታወስ ድል በማስመዝገብ መሆን ይኖርበታል ሲሉ የኢፌዴሪ ፕሬዚዳንት አጽቀ ሥላሴ የተናገሩ 84ተኛው የአርበኞች የድል ቀን በአዲስ አበባ አራት ኪሎ የድል ሀውልት በድምቀት ተከብሯል። በዚህ ጉዳይ ላይ እንግዲህ የተጨማሪ መረጃ ሊያደርሰን ሪፖርተራችን ሰለሞን አሰፌ ከአዲስ አበባ በቀጥታ መስመራችን ላይ የሚገኘው ከእሱ ጋር ቆይታ የምናደርግ ነው የሚሆነው። ሰለሞን እንደምንላሃል። በበዓሉ አከባበር ላይ ምን ምን ጉዳዮች ተነሱ? እስቲ ያሉን መረጃዎች አጋራል። አመሰግናለሁኝ፣ ሶሊያና ተመልካቾች፣ እንደምንዋላችሁ እንኳን ለ84ተኛው የድል በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ ዛሬ 84ተኛው የአርበኞች የድል ቀን አራት ኪሎ በሚገኘው የድል ሀውልት ተከብሯል። እንግዲህ ከማለዳው 12 ሰዓት ጀምሮ በተከናወነው በዚህ የድል በዓል አከባበር ስነ ስርዓት ላይ በርካታ ሁነቶች ተከውነዋል። ከማለዳው ጀምሮ አርበኞች፣ የአዲስ አበባ ከተማ ነዋሪዎች፣ ወጣቶች፣ የስካውት ክበብ አባላት፣ ከፍተኛ የመንግስት ባለስልጣናት በቦታው ተገኝተዋል። በርካታ ታሪክን የሚያስታውሱ ሁነቶችም ተፈጽመዋል። ሽለላዎች፣ ቀረርቶች፣ ፉከራዎች የትናንት ጀግንነትን የሚያነሱ የሚያወድሱ የተለያዩ ዝግጅቶች ነበር ከማለዳው ጀምሮ የተከወኑት። ከዚያም አስከትሎ የአበባ ጉንጉን የማስቀመጥ ስነስርዓት ተካሂዷል። የአዲስ አበባ ከተማ አስተዳደር ባህል ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ጃንኤል ጆቴ እንዲሁም የፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ የአበባ ጉንጉን በድል ሀውልት ስራ አስቀምጠዋል። ከዛ አስከትሎም ሀሳቦች ተላልፈዋል። የአዲስ አበባ ከተማ አስተዳደር ባህል ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በመድረኩ ላይ የትላንት ታሪካችንን አጠናክረን መቀጠል አለብን። ታሪክ ሰሪ መሆን አለብን። የአባቶቻችንን ገድል እየዘከረን የምንኖር ሳይሆን በዘመናችን ታሪክ ሰርተን ድል አስመዝግበን ከድህነት የምንወጣበትን መስመር ማስተካከል ከኛ ይጠበቃል የሚል ሀሳብ አስተላልፈዋል። የኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ ትላንት ያለፍናቸው ውጣ ውረዶች፣ የጀግንነት ታሪኮች በደማቅ የወርቅ ቀለም የሚጻፉ ናቸው። ኢትዮጵያውያን ታሪክ መስራት፣ ጀግንነትን ማሳየት፣ ድል ማስመዝገብ የተለመደ ባህሪያችን ነው ነው ያሉት። በተለይም ኢትዮጵያውያን ቅኝ ግዛት እንደ ሌሎች የአፍሪካ ሀገሮች የቅኝ ግዛት ነፃነት ቀን አናከብርም። እኛ የአባቶቻችን ልጆች ነን። የድል ቀንን የምናስመዘግበው ነው የሚል ሀሳብ ያነሱት ታዲያ የድል ቀንን ስናከብር ጀግኖች አርበኞች የሰሩትን ታሪክ መዘከር፣ ማክበር ያስፈልገናል በተለይም ደግሞ ሁኔታዎችን ማመቻቸት ከመላው ሕዝብ ይጠበቃል። ተያይዘን አንድ ሆነን ጀግንነታችንን ማስቀጠል አለብን። ታሪካችን ኃያል ነው። በታሪካችን ልክ መጓዝ አለብን። ትውልዱ አባቶቹን አክብሮ የአባቶቹ ልጅ መሆን አለበት። የሚል ጠንከር ያለ መልእክት አስተላልፈዋል። የፌዴሬ ፕሬዝዳንት ታዬ አጽቀ ሥላሴም እንዲሁ ሀሳብ አንስተዋል። በተለይም የዚህ ዘመን ትውልድ ትላንት የአባቶቹን የአርበኝነት መንፈስ በመውረስ በተለይም ደግሞ እንደ ሀገር የተሟላ እድገት ማምጣት ያስፈልገናል። ኢትዮጵያውያን ጀግንነታችን ዓለም ያውቀዋል። የእኛ የድል ታሪክ ለአፍሪካውያን መሰረት ነው። ኢትዮጵያውያን እንኳን ድል ማደግ ቀርቶ በጦርነት ሂደት ውስጥ ያለውን እንኳን የመማረክ ሂደት ኢትዮጵያዊ ጨዋነት በተሞላበት መልኩ ነው አርበኞችን ምርኮኞችን የሚቀበሉት። ይህ ደግሞ የመጣንበት ሂደት ነው። ስለዚህ በዘመናችን የዘመናችን ጀግኖች መሆን አለብን። የዘመናችን ድል አድራጊዎች መሆን አለብን። በዘመናችን ታሪክ ሰሪ፣ በልማት በተለያዩ ጉዳዮች ለውጥ አስመዝጋቢ፣ ቀና ብለን የምንሄድ የአባቶቹ ልጆች ለመሆን እጅ ለእጅ ተያይዘን መቀጠል አለብን የሚል ሀሳብ ነው ያነሱት። ፕሬዝዳንቱ በተለይም የስንፍና ፖለቲካን ለመረጡ ኃይሎች ጀግንነት በሰላማዊ መንገድ የሚገለጥ ነው ጀግንነት ለሰላም እጅ በመዘርጋት አገራዊ አንድነት የሚመጣበት የታሪክ የድል ደማቅ ቀለማችን ነው ነው ያሉት ፕሬዚዳንት ታዬ አጽቀ ሥላሴ። በጋራ አብሮነት፣ በጋራ ጀግንነት የታላቋን ሀገር ታላቅ ስም ከፍ ማድረግ ይገባል። ኢትዮጵያውያን ቀለማችን ይህ ነው፣ በጀግንነት በታሪክ ድል ማስመዝገብ፣ ዛሬም በልማት በለውጥ በእድገት ድል ማስመዝገብ አለብን የሚል ሀሳብ አንስተዋል። እንደ አጠቃላይ ከማለዳው ጀምሮ የ84ተኛው የአርበኞች የድል በዓል ሲከበር ቆይቶ በሰላም ተጠናቋል። ያነጋገር ናቸውም የበዓሉ አክባሪዎች በጀግንነት በጋራ አብሮነት በፍቅር ድል እያስመዘገብን በጋራ ስኬት መጓዝ አለብን። ኢትዮጵያ የጋራ ቤታችን፣ ኢትዮጵያ የጋራ ቀለማችን፣ ኢትዮጵያ የጋራ የድል ምሰሶና ጃንጥላችን ናት የሚል ጠቅለል ያለ ሀሳብ ተነስቷል። አመሰግናለሁ። መረጃዎችን አመሰግናለን። መልካም ቀን ይሁንልን።